ረቢዕ ሲመጣ የማይቀር የቁርኣን ውድድር ነበረ። መስጅዳችን ላይ ከተለያዩ ልጆች፣ ከተለያዩ ክላሶች ቁርኣን ውድድር፣ የሀዲስ ውድድር፣ ሐታ ሲራ ውድድርም ነበረ። በዛ መልኩ ነበረ አሳልፈን ቀኗን የምንለው የነበረው እና ግን ቁርኣን ላይ የነበረኝ አላቃ ላይ ሲመጣ ሶስተኛ ካከተምኩ በኋላ ኪታቦችን ከጀመርኩ በኋላ ማድረጉ የነበረው ዞር ብዬ ታናናሾችን ያልቀሩ ሰዎችን የማስቀራት ባህል ነበር። ኦልሞስት ወደ ታ ሃይ ስኩል እየተማርኩኝ ከአስር በኋላ ያለችው ጊዜ ፈራገኝ የምጠቀምባት ሰዎችን በማስቀራት ነበረ። ሷህቦች ጊዜ የተከሰተ አንድ ክስተት ነበረ። የሆነ እባብ ነድፉት፣ ከዛ ሷህቦ ተጠራ፣ ሂዱ ፋቲሃን ቀራላቸው፣ ተሻለው፣ ሰውዩ ሀደያ ሰጡ፣ ስለሰውዩ ይዞ ሄደ። ለሱ ለክፍያ ማለት ነው። ረሱል ነገሯቸው የተከሰተ ነገር ነበረ። እና ምንም ኖሯቸው አይደለም ሀቂቃ የቺን ቃል አንስቷቸው ነው። እና ሰውን ወደ ጥቅነቸ መንገድ ወደ መጥራት የመሰለ ነገር የለም። ምክንያቱም አንተ እሱ በሰራ ቁጥር ከይር ስራ በሰራው ቁጥር የምታገኘው አላህ ዘንድ አጅር አለ ያለምንም እና ይሄ ትልቅ የሆነ መሻኤር የሚፈጥር ነገር ነው እና። ቢስሚላህ ወሰላቱ ወሰላም ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የአላህ ሰላም እዝነትና በረከቱ በእናንተ ላይ ይሁን። ይህ ፕሮግራማችን አያ ወሂካያ የተሰኘው ምዕራፍ ሁለት ፕሮግራማችን ነው። በዚህ ፕሮግራማችን ላይ እንግዲህ ለዛሬ እንግዳ አድርጌ ያቀረብኩላችሁ ኡስታዝ መሐመድ ሳኒን ነው። ሙሐመድ ሳኒ እንኳን በሰላም መርሓባ ምናልባት እንግዲህ በዚህ ፕሮግራማችን ላይ የተለያዩ ነገሮችን ለማንሳት እንሞክራለን። በመጀመሪያ ኡስታዝ ሙሐመድ ማን ነው የሚለውን የተወሰነ እንሻላ ሀይመና ይሆናል። ከቁራን ጋር ተያይዞ ያሉ ነገሮችን እንዳስሳለን እና ዘርፈ ብዙ ነገሮችን እንደ መጀመሪያ ግን እስኪ ሙሐመድ የት ነበር የተወለደው የሚለውን ብናይ፣ የልጅነት እድሜ ላይ ላምጣና ማለት ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢሽራሕሊ ሰድሪ ወየስር ያምሪ ዋሕሉልቁደተ ሚልሳየፍቃሁ ቆውሉይ ያው ቢስሚላህ። ስሜ ሙሐመድ ሳኒ ሐምደላ አብደላ እባላለሁኝ። የተወለድኩት እዚሁ አዲስ አበባ መርካቶ አካባቢ ነው፣ በተለምዶ ስጋ ተራ በሚባል የሚታወቅ ቦታ እና በዋናነት እዛ ቦታ ላይ በተለምዶ ስራ ይሰራል፣ ኑሮም ይኖራል እና። መርካቶ አካባቢ ላይ የተወሰነ እኔ ከተወለድኩ በኋላ ከተወሰኑ ዓመታት በኋላ ወደ ሎው ሜዳ እዛ አካባቢ ቅረብ ያለ ቦታ ነው። አጠና ተራለፍ ብሎ እድገት የዛ ነው ምትን ያልኩት። ያው አላህ ጀዛውን ይክፈለው እና ፋዘር ቁርኣን ካልጨረስክ ትምህርት አትገባም የሚል የሆነ መርህ ነበረው እና ቁርኣንን እስከ ሶስት ጊዜ እስከ ከትም ድረስ ባለው ትምህርት አልገባሁም ውስጥ ወደ ስምንት ዓመት ድረስ ባለው ትምህርት ሳልገባ ቁርአንን ጨርሻለሁ። እዛው አካባቢ ላይ ጃፈር መስጂድ ሸኸድር የሚባሉ አላህ ይጠብቃቸው በእሳቸው ቁርአንን ጨረስኩኝ። ቁርአን ከጨረስኩ በኋላ ልክ እንደተባለው ትምህርትን የዛን ጊዜ የቄስ ትምህርት ቤት የሚያበቃበት ጊዜና አጸደ ህጻናት የሚጀመርበት ሰዓት ነበር እና እዛው የወረዳው ቄስ ትምህርት ቤት ላይ ትዝ ይለኛል። የመጀመሪያ ጊዜ ስገባ ጀለቢያ ለብሼ ነው የገባሁት እና ይሳገብኝ ነበርና አልሐምዱሊላህ። በዚህ ሁኔታ ቁርአንን እንትን እያለን ተወሰነ ያህል ኪታቦችንም የመቅራቱ ምድል ነበረ እና የመጀመሪያ ደረጃ ትምህርቴን እዛው አካባቢ ልኳ አንድ አካባቢ ላይ ሰላምበር ትምህርት ቤት የሚባል ከአንደኛ እስከ ሶስተኛ ክፍል ተምሬያለው። ከዛ በኋላ ከአራተኛ ክፍል እስከ ስድስታ ክፍል ባለው ደግሞ አወሊያ አስኮ አካባቢ ባለው። በዚህ አጋጣሚ አወሊያ መማሪ ትልቅ ለተርቢያ አስተዋጽኦ አድርጎልኛል። ትምህርቱንም ብቻም ሳይሆን የክረምት የቂርአት ፕሮግራሞችን በአጠቃላይ አወሊያ ላይ ይሳተፍ ነበረ እንትንም ነበር እና ትምህርቱንም ገና ሳልገባ በዚህ ሁኔታ አልሐምዱሊላ ቂርአት እንትንም ነበረ። የነበረኝ ትሬንድ እስከ አስር ሰዓት ድረስ ትምህርት እማራለሁኝ። ከአስር ሰዓት እስከ ሶስት ሰዓት ድረስ ባለው ሰፈር ላይ ባሉ ከሱ በኋላም ባለው ሰፈር ላይ ባሉ ኡስታዞች የተለያዩ ቂራአቶችን፣ ፕሮግራሞችን አደርግ ነበረ። አልሐምዱሊላህ በዚህ ሁኔታ ነው ያሳለፍነው። ትምህርት ሃይስኩል ባሻም ጠሩ አካባቢ እስከ አስረኛ ክፍል ተማርኩኝ። ከዛ በኋላ አስረኛ ክፍል ከጨረስኩ በኋላ እንዲያው ወደ ፕሪፕ አላለፍኩም እና እንደ ድንገት ጄኔራል ውንጌት

አልሁዳ የሚባል ትምህርት ቤት ላይ ልክ እንደዚህ ተርቢያና አረብኛ ትምህርቶችን በማስተማር አሁን ባለሁበት ተጨባጭ ኢማን ኢስላማዊ ኮሌጅ ላይ ኦልሞስት ወደ ሰባት ዓመት ይሆናል የተለያዩ ትምህርቶችን በማስተማር ነው ያለሁት። በተጨማሪ ደግሞ ዳር አልሁዳ የዱዓቶችና የኡስታዞች ማሰልጠኛ ማዕከል ሙዲር ነኝ። ምናልባት መሐመድ የመጀመሪያ ስታነሳለን የመርካቶ ልጅ ነኝ ብለህ ነበር አስታደግ የመጣትኝና አሁን መጨረሻ ደግሞ የቋጨህበትን ሳየው የመርካቶ ልጅ ነኝ ካለ በኋላ አንድ ልጅ የሚታሰብበት አስተሳሰብ አለ። ይሄ ማለት የመርካቶ ልጅ ወይ ንግዶ ላይ ጥልቅ ቅብሎ ይገባል ወይ ደግሞ ማለት የአዲስ አበባ ልጅ የመርካቶ ልጅ ከሆነ ፍንዳታ ነው የሚታሰበው ወይ ደግሞ ጭስ ነው ተብሎ የሚታሰብ አኋል። ያለው እንዴት ነበር የነበረው ተርቢያ ያለ? ወላሂ አላህ ጀዛ ይክፈላቸውና ወላጆች በአብዛኛው ጊዜ አዲስ አበባ ላይ ሲትመጣ የምትረዳው ነገር ቢኖር በማንኛውም ሌቭል ላይ የሆኑ ወላጆች ሐታ እነሱ ዕልምን ባይኖራቸውም በተርቢያ ያሳድጋሉ። አዲስ አበባ ላይ የምናያቸው ነገሮች እና በተለይ አላህ ጀዛውን ይክፈለው ፋዘር እኔ ላይ ቁርኣን ላይ እዚህ ደረጃ ልደርስ ስንትን ያለበት ትልቁ አስተዋጽኦ እሱ ነው። ምክንያቱም ቁራን ሳጨርስ ትምህርት የሚባል ነገር የለም የሚል መርህ ነበረው፣ እና ስቲል እንትን ቁራኑን ከጨረስኩ በኋላ እኔ አንተን ማስብክ የዓለም ዑለማ እንድትሆን ነው የምፈልገው የሚል አይነት ተርቢያዎችና ተጽዕኖ አለው ነው ሐቂቃ። በሰባት ዓመቴ የዓለም አጋንን ፋዘር ሱብሂ ጀማ ብሬው ነበረ፣ ጂ መስጂድ ምሰግደ ነበረ፣ ቤት አልሰግድም ነበረ። የእሱም ተርቢያ ይመስለኛል ውስን ያህል እና አዲስ አበባ ላይ ባለው የሚታየው ነገር በጣም የዱርዬ አይነት ባህሪያቶችን ልታሳየ ትችላለ። በልጅነት እና የማይቀር ነው። ብዙ አይነት ሀለቶች ውስጥ እንገባ ነበረ። ብዙ ነገሮችን ታደርጋለ፣ ኳስ ትጫወታለ፣ ፊልምም ማየት ካለበት ታያለ። ግን አዛን ከተሰማ ግን ቀበሮን ውስጥ ወደዛ ዘወር የሚል ባህሪ ነው ያለው አብዛኛው ተርቢያ ላይ ያሉ ብዙ ቦታዎችን መርካቶ አካባቢ ሲመለከት፣ እኔም ያደግኩበት አካባቢ ላይ መስጂድ ላይ ድርድር የለም፣ ሰላት ላይ ድርድር የለም። ወላጆች የራሳቸው የሆነ አስተዋጽኦ አለ። በዛም ነው እንጂ ያው እንደሚወራው አይደለም። በጣም አጃይብ ነው። ብዙ ሰዎች የሚያነጠጥር ያነሳልን ጥያቄ የሚያነሱልን ይመስኛል። ተመልካቶቻችን ከዚህ ጋር ጊዜ የመጀመሪያው ዛሬ ሰማሁኝ እኔ ቁርአንን ሳጨርስ ትምህርት አትገባም የሚል መርህ ለጀል ስላም ያላቸውን ቦታ ነው እንግዲህ ፋዘር የሚያሳየው እና በጣም ደስ የሚል የተርቢያ አሰጣጥ ነው። በጣም ደስ የሚል ነው። እኔ ስለገረመኝ ሳላነሳት አላልፍም ብዬ ነው። ልቀጥልና እንደው አሁን ላይ ባለህበት ሁኔታ ምናልባት እንግዲህ አድግሃል። አሁን ተለውጠዋል። ያ መድረሳ ሲባል አሁን ልጅነት አለም ላይ ነበር ነው ማትረሰው ነገር ምን አለ ይሄ መድረሳ ሀያት ሲባል የምታስታወሰው ነገር ይኖራል። ምንድን ነው ትዝ የሚል ትምህርት ቤት ሲባል ትዝ የሚል ነገሮች ይኖራሉ። ሐቂቃ የመድረሳ ሀያት ላይ በነበርንበት ተጨባጭ ያልኩህን ሸኸድር ትልቅ ለቁርአን ትልቅ ቦታ እንዲኖረኝ ያደረጉኝና ተጽዕኖ እንዲኖረኝ ያደረጉኝ ኡስታዝ ቢኖሩ እሳቸው ናቸው። በጣም በጣም ለቁርአን ፍቅር ነበራቸው። ፍቅራቸውን በሚቀሩት አቀራር ታቅባቸዋለክ ታ ቁርአኑን ሲቀሩ ማረሳው እሳቸው ኢማም ሆኖ ያሰገዱ ጊዜ እኛ ልጆች ለየት ያለ የሆነ ስሜት ነበረ። በጣም ከሚያበዟቸው አያዎች ወልፈጅርን በጣም ያበዙ ነበር። እና ሲቀሩ በጣም ሰውነታቸውን ትዝ ይለኛል። በልጅነቴም ሰውነታቸው ሽምቅቅ ብለው በጣም ተደሮ ባለው አይነት አቀራር ነበር ሲቀሩ የነበረው። እና የነበራቸው ለቁርአን የነበራቸው እንትን በጣም ከፍተኛ ነበረ። ሁለተኛ ማረሰው ከኡስታዚ ጋር በሚያስቀሩን ተጨባጭ ቁርአንን አስተካክለን ስንቀራ በጣም ይደሰቱ ነበረ። ከመደሰታቸው ብዛት ከሚያደርጓቸው ነገሮች አንዱ ወይ ጉንጫችን አካባቢ ይስሙናል፣ አልያም ወይ ጀርባችን ይነክሱን ነበረ። የመደሰታቸው ብዛት በቃ ተደስተዋል ብለን እንላለን። ቁርአኑን ደግሞ ድጋሚ ሲያቀሩን ደግሞ ድምፃችን በጣም በጣም ከፍ አድርገው ውጭ እስኪሰማ ድረስ እና ይባል ነበረ፣ ሸከድር ደስ ብሏቸዋል ይባል ነበረ። እና እኔ ላይ በነበራቸው ሚና ደግሞ አንድ ሀርፍ የሆነ ነገር ካዛነፍኩኝ ስቴክል አለማጥናቴን ካወቁ በጣም ነበር የሚገርፉኝ የነበረው። ያም ይመስለኛል ለተሻለ የሆነ እንትንነት እንደ አላኮል ያህል አላህ እጀዛቸውን ይክፈላቸው ነው የምለውና መድረሳ ላይ ያሳለፍነው ሀያት ይሄ ነው። ሌላው የማይቀረው ያረማረሰው የነበረው ረቢዕ ሲመጣ የማይቀር የቁርአን ውድድር ነበረ መስጂዳችን ላይ። ከተለያዩ ልጆች በቃ ከተለያዩ ክላሶች ቁርአን ውድድር፣ የሀዲስ ውድድር ሐታ ሲራ ውድድርም ነበረ። በዛ መልኩ ነበረ አሳልፈን ቀኗን የምንለው የነበረው እና ይህም ትልቅ ተጽዕኖ አለው ለቁርአን ትልቅ ቦታ እንዲኖረን የሚያደርግ ነገር ነው ያሳለፍ ነው። በጣም ጀዛከላሁ ኸይረን። ከቁርአን ጋር እዚሁ ላይ ይዘውና፣ ምናልባት ቁርአን ላይ ጥልቅ ሀያት ሳየውና፣ በጣም የሚገርም ነው የረቢል ዓለሚን ቃላም ነውና፣ ቁርአን ማለት እስኪ ለአንተ ምንድን ነው? በምን ትገልጸዋለህ? ለምሳሌ ሰው ፊዚክስ ይማራል፣ ኬሚስትሪ ይማራል። በኋላ ትምህርት በዚህ ይህን ነገር ለመሆን ነው ብሎ ያስባል፣ ወይም ስራ ሊሰራበት ይችላል። ቁርአን ማለት ለአንተ ምን ማለት ነው? ወላሂ እንዲህ ለማለት ይገርበ ከማቃለ ቃል ነብዩ ለ ላ ለም ላየንቃዲ አጃእቡ የቁርአን የሚያስገርመው ነገር ምንም ገልጽ ታ እንትን አትለውም እና ሐቂቃ እኔ በሐያቴ ላይ ትልቅ ተጽእኖ አለው። ሁሉም ነገር ነው ብዬ ነው የማስበው። በዚህ አጋጣሚ የሚያመኝ ህመም ነበረ። በቁርአን ነው አላህ ያደ እንትን ያለልኝ ትንሽ አዙሮ የሚጥለኝ የሆነ ነገር በሽታ ነበርና በማርና በሱ ነው የዳንኩት። ሀቂቃ እንዴት መቼ እንደዳንኩኝ አላውቀውም። ግን ቁርአን ላይ የነበረኝ አላቃ ላይ ሲመጣ ሶስተኝ ካከተምኩ በኋላ ኪታቦችን ከጀመርኩ በኋላ ማድርጉ የነበረው ዞር ብዬ ታናናሾችን ያልቀሩ ሰዎችን የማስቀራት ባህል ነበረኝ። ኦልሞስት ወደ አታ ሀይ ስኩል እየተማርኩኝ ከአስር በኋላ ያለች ጊዜ ፈራገኝ የምጠቀምበት ሰዎችን በማስቀራት ነበር። እና እኔ አላውቅም እ እንዲያውም ህይወቴን በአጠቃላይ ማለት ይቻላል ቁርአንን ስገልጸው ህይወት ነው፣ ያለምንም እስትንፋስ ነው። አንድ ሰው ሮሆ ከሌለች እንደማይኖረው ሁሉ ያለምንም ቁርአንም ከሌለ ህይወት የለም ብዬ ነው ማስበው። በእውነቱ ትክክል እንዳልኩ ቁርአን አንዳንዴ መድኃኒትን ጭምር ነው። አሁን እንዳልከን ነገር ውጫዊ በሽታዎች ነገር ከ እንደደሞ ዘጀኔራ ሴቶ ስነ ተይዜ ነበረ አሁን ታሽ አልሐምዱሊላህ አልክ። ውስጣዊ ላይስ እንዴት ነው ቁርአን ተጽዕኖ? የውጫዊ በሽታ ማከም ከቻለ እንደተባሉ ቁርአን ሽፋ ነው ለሁሉማም። እነዚህ ያዝሮ ለሚጥለብ ሊሆን ይችላል፣ ለራስ ምታት ሊሆን ይችላል። ተለያዩ ነገሮች በሰሃቦች ጊዜ የተከሰተ አንድ ክስተት ነበረ። የሆነ እባብ ነድፉት። ከዛ ሰ ተጠራ፣ ሄዶ ፋቲሓ እንቀራላቸው ተሻለው። ሰውዬው ሃዲያ ሰጡ፣ ስለ ሰውዬው ይዞ ሄደ። እሱን ለክፍያ ማለት ነው። ረሱል ነገራቸው የተከሰተ ነገር ነበረና፣ በዚህ ዙሪያ ተመልሼ ኢንሻላህ ክረፍት በኋላ እመለሳለሁኝ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን፣ ከኡስታዝ ሙሐመድ ሳኒ ጋር ያለን ቆይታ እንደቀጠለ ነው። ሳትርቆ ጠብቁ። ከአፍታ ቆይታ በኋላ ተመልሰን መተናል። ከኡስታዝ ሙሐመድ ሳኒ ጋር ያለን ቆይታ እንደቀጠለ ነው። ቅድም እያነሳን የነበረው ኡስታዝ ምናልባት ከቁርአን ጋር ነበር አመተን የነበረውና ቁርአን መድኃኒትነቱ እንደ ለምን ለምን ሊሆን ይችላል የሚለውን ሰፋ አድርገን ብናየው፣ ያው ህይወት ብልን ስንል ጠቅለል ያለ የሆነ ነገር ነው እና ሽፋውን ሊማ ፊስ ሱዱር ነው ለልብም ጭምር ነው። ውስጥህ ላይ የሚያናገርህ ብዙ ነገሮች ይኖራሉ እና ለልብም ጭምር ነው። ብዙ አይነት እንትኖች አሉ። ሀቂቃ በሌላ ነገር ላይ እንትን የምንላቸው መንፈሳችን የምናደስባቸው ነገሮች የበለጠ ሞር ቁርአን ነው እንትን ያለውና አላህ ስብሐነው ተዓላም ለዛ ነገር የተገራ ስላደረገው ነው። ለቀድ የሰርናል ቁርአን ሊዚክሪ ብሎ ስላለ ማለት ነው። ገር አድርጎታል። ለልባችን መድሃኒት የሚሆነው ደግሞ ያው ስንገሰጽበት ይበልጥ ደግሞ ሀያቱን ስንኖረው ነው። በጣም ከሚገርመው ነገር ቁርአን ሳስቀራ ባለበት ተጨባጭ መድረስ ሀያት ላይ ሳሳለፍ፣ አንድ ተለምዶ አለኝ። ለልጆች ነሲሐ የማደርግበት ከሰዎች ከሚያደርጉት ወጣ ያለ ነው። የሆነ ቁርአንን ሳሳፍዛቸው ልጆቹን፣ ቀልቤ ላይ የሆነ ኸዋጢር የጣለብኝ ነገር ካለ እነሳለሁ። ተነስቼ ያንን ለልጆቹ የሚመግባቸው የሆነ ምግብ ነሲሓ ትንሽ ጣለ የማድረግ ባህሪ ነበረኝና ትልቅ ለእኔ ለህይወቴ ለልቤም ትልቅ አስተዋጽኦ አድርጓል ብዬ ነው ማሰበው። የሚገርም ነው በተፈኩርና በተደቡር ነው። እግረ መንገድ ቁርአኑ ስትቀራላቸው እነሱም ሲቀሩ ልክ አንተ ላይ የሚያመጣቸው ነገሮች ይኖራሉና፣ እና በዛ ተጨባጭ እያስቀረኋቸው ባለው ተጨባጭ እንደውም አንድ ጊዜ ትዝ ይለኛል በጣም መቶ ምናምን የሚሆኑ ደረሶች ናቸው። አንድ ውስጥ አስቀረብኝ ና ማድርገው ነገር ግራጠባኝ ጥባኝ እዛው ገባሁኝና እያስቀረኋቸው ባለበት ተጨባጭ የሆነች ቁርአን አያ ስትለኝ እሷን እንደም ትዚ ለኛ አንዘልና ሀዘል ቁርአን አላጀበኒ ለረአይተሁ ሻ ሙተሰዲአም ሚሸት ላ የምትለን የቁርአን አያ እሷን ከጨረስኩ በኋላ ተነሳሁኝ በቃ። በዛ ለልጆቹ ለቁርኣን ያለን ተአሙል ምን መሆን እንዳለበት መሰል ነገሮችን ይሄ ቁርኣን ማለት አላህ ተራራ ላይ ቢያወርደው ምን ያህል ነገር ሊኖረው እንደሚችል ያለውን ክብደት መሰል ነገሮችን ለልጆች እንትም ብያለውና ስለዚህ ለኛ ለአንድ ልጅ አልቅሷል እንዲሳወራ ገና ታዳጊ የሆነ ልጅ ነውና ትልቅ ለልብም መስዋዕት ትልቅ ብዙ አስተዋጽኦ ያለው ነው ብዬ ነው ማሰብ። በጣም ዛክላ ኸይረን። እስኪ ቁርኣን ላይ አልወጣ መሰለኝ። ቁርኣን ሀያቱም ደስ ይላል። እንዳልኩም ደግሞ ያለችን እስትንፋሳችን ማለት ነው። ቁርኣን እስትንፋስ፣ አንድ ሰው ከዘለው ጀሰዱ ብቻ ወይ ደግሞ ጭንቅላቱ ብቻ እጅ ምኖር ምንም ዋጋ የለውም፣ እንደ ሞተ ነው። እና እስኪ እንደው ይህ ቁርኣን ዳሰሳ ለማድረግ እንሞክር። በቁርኣን ውስጥ እንደው ተጽዕኖ የፈጠረብኝ የምትለው አያ ይኖራል ወይ ደግሞ በሀዲት ካለ ወላሂ ከቁርኣን ጋር ስትመጣ አሁን ያልንሳሁልህ ለው አንዘልና ሃዘል ቁርኣነ ዓላ ጀበሊን የምትለዋነች እና ያላህን ዓዘማ ነው ቀጥላ የምታነሳው ያላህን ልቅና። በድባር ግን እንትን ድንል ነውና ይህ ቁርኣን ዱስቱር ነው፣ ያለምንም አላህ ስብሓነሁ ወተዓላ ከምንም በላይ ከዚህ ጋር እያይዞ

ወቃለ ኢነኒ ምንል ሙስሊሚን የምትለው አያ ትልቅ የሆነ እንትን ታረገኛለች። ከሐዲስ ወላሂ ስለ ቁርኣን የሚነሱ ነቢ ሰለላሁ ዐለይሂ ወሰለም በተለይ ሲራ ሳስተምር የቁርኣንን አጃኤብ ነው ማየው ሀቂቃ። ምክንያቱም እያንዳንዱ ሰበብ ኑዙላቶችን የምናገኘው ከሲራ ነው እና ነቢ ሰለላሁ ዐለይሂ ወሰለም ባሳለፏቸው ሀያት ላይ እንትን ስል ከምንም በላይ በተለይ ማረሳው ነቢ ስለ ላ ሰለም ሱረቱን ነጅምን አንብበው እነዛ ሙሽሪኮች አብረው ከነሱ የወረዱበት ተጨባጭ ሊከሊመት ሀላዋ የራሱ የሆነ ጥፍጥና እንዳለው ቀልብን የሚገዛ የመሆኑን እና ሀዲስ ላይ ስትመጣ ነቢ ስለ ላ ሰለም አንድ አያን ያነበበ ሰው አስር ሀሰናት አለው። ተመልከት፣ ምን ያህል ሂሳቡን ብንሰራው ከባድ ነው። ይሁን አንድ ሰፍሓ ወይንም ደግሞ ለምሳሌ ቁል ሁወ አላሁ አሐድን እንቅራ ብለን ብንል ምን ያህል አጅር ልናገኝ እንደምንችል ይታሰብ። ከምንም በላይ አስበዋል፣ ይበልጥ ወደ ቁርአን እንድንመጣ የሚያደርጉን ነገሮች ናቸው። ቁርአን ደግሞ በቀራን ቁጥር ደግሞ አላህ ስብሐነሁ ወተዓላ በእኛ መካከል ላይ ያለውን ነገር ግርዶሽ ያደርጋል። በተለይ የተለያዩ ትኖች ይኖሩብናል አደለ? ጭንቀቶች ይኖራሉ፣ ጠላትም ይኖራል። ለምሳሌ አንተና ባላህ የሚያምኑ ሰዎች መካከል ያለውንም ልዩነት አላህ የሚያመጣለ በቁርአን ነውና ነቢ ስ ላ ሰለም ስለ ቁርአን የሚያነሳቸው ሀዲሶች በጣም ተች የሚያደርገኝ በተለይ ደግሞ ነገ መልቅያማ ይቅራ ወርተቂ ከማቱረትል ፊ ዱንያ ዱንያ ላይ ያለ እንደምታነበው ወደ ላይ ከፍ በል ያነበብክ ሂድ የሚለው ነገር ይበልጥ ትልቅ ተጽዕኖ ያደረገብኛል። አጃይብ ናቸው። ወላ ምናልባት ግን እዚ ችግር ወበና ሕሰኑ ከብላን የመንዳ ይን ላ ሚ ሰሪሓን የምትራ ነበረች እሷ ከበና ህንፃ ምሮ ትንሽ እንትምትለይ ደስ ይለኛል ሀቂቃ ስራው ላይ ምስል አለው ይመስለኛል። አሁን ያለሁበት የዱዓቶች ማሰልጠኛ ላይ ነው ያለሁት። እነዚህ ዱዓቶች ምናልባት ኖርማን ዱዓት አይደለም። ሀቂቃ ኖርማን ዱዓት ሳይሆን ወደ በተለይ ደግሞ ለአክፍሮት ኃይላት የተጋለጡ ወደ ደቡብ አካባቢ ያሉ በጣም አስበው የቤቶቻችን ሁላችንም ዘመዶቻችን ክፍለ ሀገር ላይ ኢምንት በሆነ ነገር ላይ እስልምናን እየለቀቁን ያሉት፣ በጣም ያለምንም እዚህ ግባ በማትለው ነገር ላይ ስለዚህ፣ ወደ አላህ ተጣርተህ አንተ እኔ ሙስሊም ነኝ ከማለት የበለጠ ነገር የለም። ምክንያቱም አንድ ሰው ሂዳያ ማግኘት ማለት ወደ ቅናቸው መንገድ መምጣት ማለት አጅሩ ከፍተኛ የሆነ ነገር ነውና። እና የተወሰደ ያህል አንደኛ ዙር አስምርቀን ሸኝተን ይኸው አዲስ ለመቀበል ዝግጅት ላይ ነን እና ይህንን ሳየው ስሜቱን ሳየው እነሱ ጋር የነበረውን ደስታ ሳየው፣ ለዚህ ለዳዕዋ ብለው ከብዙ ሀገራቶችና ብዙ ኪሎ ሜትሮችን አቋርጦ የሚመጡ አካላቶች አሉ። ምንም ኖሯቸው አይደለም። ሀቂቃ እችን ቃል አንስቷቸው ነው እና ሰውን ወደ ጥቅነቸ መንገድ ወደ መጥራት የመሰለ ነገር የለም ምክንያቱም አንተ እሱ በሰራ ቁጥር ከይር ስራ በሰራ ቁጥር የምታገኘው አላህ ዘንድ አጅር አለ ያለምንም እና ይሄ ትልቅ የሆነ መሻኤር የሚፈጥር ነገር ነው እና ከዳዋ እንቅስቃሴ አንጻር ጭምር ነው ማለት ነው። ምናልባት ማዕከላችሁን አሁን ነው በደንብ እየተረዳት ያለው እየሰራ ያለው በንፅፅር ላይ ነው ማለት ነው። ንፅፅርም አለ ሎሙ ሸርዕያ ራሱን የቻለ በእውነታ አለ እዛው ንጽጽርም ደግሞ አጋዥ እንዲሆናቸው ተወሰን ያህል ዳዋውን ስታደርግ ሰው በሚገባው መልኩ መሆን ስላለበት ያንንም ነገር ጠቆም አድርገንላቸው በዋናነት ግን ሁሉም ሸርዕያን በደንብ አድርገው ጠንቅቀው ቀርተው ከዛ በኋላ ለማህበረሰቡ ማስተላለፍ ያለባቸው ሁጥባል ሊሆን ያስፈልጋል። ሁጥባል ልክ እንደዚህ የር መሃል አማጁዝ ብቻ ቀርቶ ኢማም ሆኖ ሲያሰግድ ነበረ። ከኛ ተማሪ ተመርቆ የወጣው ከፍላገሩ ላይ ትልቅ ዓሊም ነው። መሻይኽ ማለት ማህበረሰቡ ብዙ አይነት ቁርአን ያልደረሰው ማህበረሰብ አለን። ይህንን ደግሞ ልናደርስ የምንችለው ደግሞ ዱዓቶችን እያፈራን እዛች ጋር ሆኖ ቁርአን እንዲቀሩ ስናደርጋቸው ሁጥባ ሲያስፈልገው ማህበረሰብ ሁጥባ እንዲያደርግ፣ ዳዕዋ ሲያስፈልገው ደግሞ ዳዕዋ የሚያደርግ የሆነ ማህበረሰብ ስትፈጥር ነው። እና ከዛ አግባብ አንጻር ነው እችም አያ ተጽዕኖ ያደረገችው። መርሓባ። ምናልባት የሚከታተሉን ብዙ ኢትዮጵያውያኖች አሉና መማር ቢፈልጉ እዚህ ማዕከል ይችላሉ። ምን አይነት ሰዎች ተቀብላቸው የምታሰለጥኑት? ለምን ያህል ጊዜ ነው? ኦልሞስት፣ እኔ እርግጥ ይሄ ነገር እንትን አላልኩበትም። እኛ ወኪሎች አሉን በየአቅጣጫው ሁሉም ሀገር ላይ፣ በተለይ ኢትዮጵያ ላይ በድዐዋ የምናገኛቸው። ሞር የትኛው ቦታ ነው የተጋለጠው ከዚህ ጥናት አንጻር ነው የምንነሳው እንጂ ተነስተን ዝም ብለን እንደ ሌላኛው መርከዝ ተነስተን ዝም ብለን ሁሉም እየተንጋጋ አይደለም የምናደርገው። ሞር ለድዐዋ የተጋለጠው የትኛው ነው ያላገኘው ያልደረሰው የትኛው ቦታ ኤሪያ ነው የሚለውን ነገር ጥናት ተደርጎ በዛ በወኪሎቻችን አማካኝነት ፈተና ይደረግና ውድድር ተደርጎ በዛ መሰረት ወደ ኛ ማዕከል እንዲገቡ እናደርጋለን። በጣም አሪፍ። ምናልባት ትኩረት አድርጎ እየሰራ ያለው ክፍለ ሀገር ላይ የሚገኙ ሰዎች ላይ ነው። ራሳቸው ማለት ነው፣ የዛ ነዋሪዎችን ነው እዛ ነዋሪ ሆነ ከጨረሰም በኋላ ደግሞ ዳዕዋ ሊያደርግ የሚችል አካል ነው። እዛው ሄዶ ማለት ሄዶ እንጂ እንትን አደለም። ጨርሶ ሄጃለሁ ብሎ እንደፈለገ ሊሆንበት የሚችልበት አደለም። በእውነቱ በጣም ይበል የሚያሰኝ ስራ ነው እየተሰራ ያለው። እንደሚታወቀው እስልምና በፊት በገጠራማው ክፍል ላይ ነበር ባህሪ ማዎች ምናምን ላይ ነበረ የነበረው አስተምህሮቱ ማለት ነው። አሁን ደግሞ መቼም ጊዜዎች ይቀያየራሉና ወደ ከተማ እየመጣ ነው ይል እንትን ሲሉ በተለያየ በኮሌጅ በዩኒቨርሲቲ በምም ደረጃ ዲኑ ራሱ ትምህርት አሰጣጡ እያንዳንዱ ክትቡ ሲታምናሁ ሊያካተቱ ሲሆን ደርሶች በዛ አይነት እየመጡ ነውና የክፍል ሀገሩ እየተረሳ ያለበት ሰዓት ላይ በተለይ አክፍርስ ላይ ደግሞ ታርጌት ታርጋችሁ መስራታችሁ ይበል የሚያሰኝ ነው። ምናልባት ወደፊት ኢንሻላህ እንጠብቃለን በሰፊ ሆኖ ማንኛውም ማህበረሰብ ገብቶ ሊማርበት የሚችል እንደሚሆን ከዛ ማስቀጠል ምናልባት እስኪ እንደው ለማህበረሰቡ ማስተላለፍ የምትፈልገው መልእክት ካለ ማንኛውም ነገር ሀቂቃ እንደው የማስተማሩ በተለይት በማስተማር ሀያት ላይ ብዙ አመትን ከማሳለፌ ማንጻር ሀያትን ስንኖር ሀያት የምንሆነው የሚኖረን ከቁርኣን ጋር ያለ ነገር ሲስተካከል ነው። ሀቂቃ በጣም እንትን ከሚሰ የቁርኣን አያ ሁሌም ጊዜ ስሰማው ያስደነግጠኛል ይናሀዘል ቃለ ረሱሉ

በተለይ አሁን በዘመናችን ቁርአንን እንቅራ ተብሎ ቢባል በቀላል ሜቴድ የሚቀራባቸው መንገዶች በጣም ብዙ ናቸው። ሀቂቃ ሁጃ ቆማል። ያሁን ቁርአን አልቀራም ለማለት ሁጃ ቆማል እና በጣም ያስደስታል። በተለይ አንዳንዱ ሰዎች እድሜ ሳይገድባቸው ቁርአን ላይ ያላቸው ነገር በጣም ሲሄዱ፣ የገጠር ሰዎች እኮ ለዚህ ቁርአን እኮ ዋጋ የከፈሉት ከባድ ነው። ከሆኔ ማቀውም ሰማውም ቁርአንን ለመስማት ብቻ ብለው ከብት ይሸጧሉ ለመስማት ነው። ተመልከት እናቴ ቁርአን ሲቀራ በጣም ደስ ይላት ነበርና፣ ምን ትላለች? ጌታዬ ለመስማት ብቻ ወፍቀኝ ብላትል ነበርና ሄዳ ሰምታ፣ እቺ ሴትዮዋ ምንም የለባትም ወይ ትባል ነበር። ሰምታ ትመጣ ነበረ። እና አሁን አሁን ምን ትላለች? እንደው አላህን ስለምነው በመስማት ብቻ ብዬ ከምለው በመቅራት ብዬ ብለው የማለት ነገር አለና እና ማህበረሰባችን ላይ ትልቁ እሴታችን የነበረው ይዘን የመጣ ነው ነገር ለቁርአን ክብር ነው። ሳያውቁ ሳይቀሩ ምን ሳይሉ ይሄ እድሉን ደግሞ እኛ ካገኘን ደግሞ ባለን ተጨባጭ ከቁርአን ጋር ያለንን አላቃ የማስተካከል ያው እኔንም ጭምር ነው እያልኩ ያለሁትና የማስተካከሉ ሂደት ላይ በደንብ እንሰራበት ይገባል። ለቁርአን ሂድማ መቆም ሊኖርብናል። ሀቂቃ ስንት ቦታዎች ቁርአን ያልደረሰበት ቦታ አለ። ቁርአን መቅራት እየፈለገ እንትን የሚል ሰው ስንት አለ። ይህንን ነገሮችን በደንብ አድርገን ልንያይ ይገባል የሚል ነው። አጅሩም ከፍተኛም ስለሆነ እናንተም ከቁርአን ጋር ሰዎች አላቃ እንዲኖራቸው ትልቅ የሆነ አስተዋጽኦ ይሆናል ብዬ አስባለሁ ይሄ ፕሮግራም። እና ትልቅ ነገር ነውና ልንበራታታ ይገባል፣ ልንረባረብ ይገባል የሚል መልእክትን ያለኝ። መርሐባ፣ ጀዛከሙላሁ ኸይረን ኡስታዝ። ውድ የተከበራችሁ የአፍሪካ ቲቪ ተመልካቶቻችን ከኡስታዝ ሙሐመድ ሳኒ ጋር የነበረን ቆይታ ይህን ይመስላል። ኡስታዝ ሙሐመድ ሳኒ ብዙ ነገሮችን አንስቷል፣ በተለይ ከተርቢያ ጋር አንስቱ የመርካቶ ልጅ ሆኖ የአዲስ አበባ ልጅ ሆኖ የሚታሰብበት እሳቤ ነበረ። ያንን ግን መቀየር የሚቻልበት እንዳለ ቤታቸው ላይ ያለውን በተለይ አባት ተርቢያ በደንብ አርጉ ነው ያሰጠንና ሁላችን የምንመለከት ሰዎች እንግዲህ እንሻላ ልጆቻችንንም ሆነ ራሳችንን በዚህ አይነት የተርቢያ ሲስተሞች ብናስኬድ ጥሩ ውጤት ላይ መድረስ እንችላለን የሚለውን በሰፊው የምናይበት ነው። ከዛ ቀጥሎ ከቁርኣን ጋር ህይወታችንን ማስተሳሰር እንዳለብን በሰፊው ለምን የቁርኣንን ቦታ እንደ እስትንፋሳችን ነው በሚል ነው ኡስታዝ መሐመድ ሳኒ የገለጸው። ያም ደግሞ እውነት ነው። ቁርአን ከሌለ ህይወት የለም። ሁላችንም የምንኖረው ለእስልምና ነው። እስልምና የሚኖረው በቁርአንና በሀዲት ስለሆነ ማለት ነው። ይህም በሰፊው ኡስታዝ መሐመድ ሳኒ ያስተውልናል። እንግዲህ በእኔም በተመልካቾች ምስም ጀዛክሙላሁ ኸይራን። ከኡስታዝ መሐመድ ሳኒ ጋር የነበረን ቆይታ ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።